በጎንደር የተጀመሩ የልማት ስራዎችን ለማስቀጠል ከ1 ነጥብ 7 ቢሊዮን ብር በላይ ገቢ ለማሰባሰብ ዝግጅት መደረጉን የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኜው አስታወቁም። የገቢ ማሰባሰቢያ መርሃ ግብሩ በአዲስ አበባ ይካሄዳል ተብሏል። ራይል ደምሰው ተጨማሪ አላት። የጎንደር ከተማ አስተዳደር ሚያዝያ ሀያ ሁለት ሺ አስራ ሰባት አመተ ምህረት የሚከናወነውን ዓለም አቀፍ የገቢ ማሰባሰቢያ መርሀ ግብርን በተመለከተ ጋዜጣዊ መግለጫ ሰጥቷል። የገቢ ማሰባሰቢያው ኑ ጎንደርን እንሞሽር በሚል መሪ ሀሳብ የሚከናወን ነው ተብሏል። መግለጫውን የሰጡት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኜው ጎንደር የቀደመች ሀገር በመሆኗ ቀደምትነቷን ለማስቀጠልና የተዋበች ለማድረግ ስራዎች በመከወል ላይ ናቸው ብለዋል። ከተማችን ከልማት የተገፋች ኢትዮጵያን ባለች፣ ከእድገት የተቀጨች ኢትዮጵያን ባለች አበባነቷ የረገፈባት ባለ ታሪክ ናት። ኢትዮጵያን በአንድነት የገነቧት መኩሪያቸውና ማጌጫቸው ጥንታዊ ከተማ ነች። ይሁን እንጂ ታሪክ ስሟ የገነነውን ያህል በልማት ያልገፋች፣ የእድገት ግስጋሴዋ ደግሞ የቀጨጨ ነበር። በመሆኑም ኢትዮጵያውያን በስነ ጥበብና በስነ ኪነት ታሪኳ ሞገስ የተላበሱባትን ያህል በእድገቷ ዘገምተኝነት ደግሞ ያዝናሉ። በትናንትናዋ ኮርተው በዛሬዋ ያፍራሉ። አሁን ኑ ያልናችሁ ጎንደርን ወደ ቀደመ ከፍታዋ ለመመለስ ነው። በሚመጥናት ታሪኳ ልክ በጋራ ለማሳደግ ነው። ተተኪ ትውልድ የሚኮራበትን ሰርተን እናስረክብ ነው። ከንቲባው አክለው የተጀመሩ የልማት ስራዎችን ለማስቀጠል ና ጎንደርን ወደ ቀድሞ ከፍታዋ ለመመለስ ለጎንደር ተወላጆች ና የታሪኩ ባለቤት መሆን ለሚፈልጉ ለሁሉም ኢትዮጵያውያን ኑ ጎንደርን እንሞሽር ሲሉ ጥሪ አቅርበዋል። ይሄ ጥሪ ጎንደርን ማዘመን፣ የቱሪስትና የባህል ማዕከል ማድረግ ነው። ከተማ እንስራ፣ ሀገር እናልማ የሚል ጥሪ ነው። የጎንደር ወርቃማ ዘመንን ለመመለስ የተለኮሰው ብርሃን እንዳይጠፋ ከተማችሁን አብረን መልሰን እንስራት ዘንድ ኑ ስንል ጥሪ እናቀርባለን። ጀምረናል፣ አንቆምም። ይህንን ጎንደርን የመሞሸር ጥሪ ስናቀርብ ሁላችሁንም ባለታሪክ ለማድረግ ነው። ከተማችሁ ስለሆነች ያገባችኋል። መላው የሀገራችን ህዝቦች ጎንደር የቀደመች ዋና ከተማችሁ ነት። በጋራ አባቶቻችንና እናቶቻችን እንደሰሯት ሁሉ ዳግም እናንተም ትሰሯት ዘንድ አብራችሁን ትቆሙ ዘንድ አደራ እንላለን። በየሀገራችን የምትገኙ ኤምባሲዎችና የውጭ ሀገር ድርጅቶች ጎንደር በአንድም በሌላም የቀደመ ታሪኳ ከሀገራችሁ ታሪክና ዲፕሎማሲያዊ ግንኙነት ጋር የተቆራኘ ነው። ያንን ታሪክ ከጎንደር ልማት ጎን በመቆም ዳግም ታረጋግጡ ዘንድ አደራ እንላለን። የገቢ ማሰባሰቢያው የመንግስትና የግል የስራ ኃላፊዎች፣ ባለሀብቶችና ጥሪ የተደረገላቸው እንግዶች በተገኙበት የሚከናወን ነው ያሉት ከንቲባው በመርሃ ግብሩ ከአንድ ቢሊዮን ብር በላይ ለማሰባሰብ ዝግጅት ተደርጓል ሲሉ ገልጸዋል። ከአንድ ነጥብ ሰባት ቢሊዮን ብር በላይ ለዚህ ስራ ያስፈልገናል። እሱን ሀብት ለማሰባሰብ ነው። ፕሮጀክቱን እስከ መስከረም ድረስ እናጠናቃለን ብለን በተያያዘለት ጊዜ ነው እየሰራን ያለ ነው ሁሉም ባንክ ላይ ለዚህ ድጋፍ የሚውል የጎንደር ከተማ አስተዳደር የኮሪደር ልማት የማህበረሰብ ድጋፍ የሚል አካውንት አለን። በሱ እንዲጠቀሙና ና ያን ቀን ላይቭ ገብተው እንዲሰሩ እንዲያዋጡ ለማድረግ እየሰራና ያለ ነው። እንግዲህ በዚህም እንግዲህ የሀገራችን ትልልቅ ባለስልጣናት፣ ባለሀብቶች፣ ትልልቅ ሰዎች፣ የሃይማኖት አባቶች በሚገኙበት ነው የምናስኬሄደው። የገቢ ማሰባሰቢያ ፕሮግራሙ ሚያዝያ 2 2017 ዓ ም በአዲስ አበባ ከተማ በሸራተን አዲስ ይከናወናልም ተብሏል።